በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ የልዑል እግዚአብሔር ቤተሰቦች ወገኖቻችን በእግዚአብሔር ፍጹም ሰላም እንደምን አላችሁ? አሜን። በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር ልዑለ ባሕርይ አምላካችን እግዚአብሔር ከቅድስናቱ ከድንግል ማርያም ከቅዱሳኑ ጋር ስሙ ለዘላለም የተመሰገነ ይሁን። እንኳን ለመቤታችን ለቅድስት ድንግል ማርያም የስደቷ መታሰቢያ ወርኃ ጽጌ ዋዜማ አደረሳችሁ። እንግዲህ መስከረም ሀያ አምስት ቀን ጸአተ ክረምትም ይባላል። ጸአተ ክረምት ክረምቱን ሸኝተን በጋውን የምንቀበልበት ጊዜ ነው። ክረምት የሚወጣው ዛሬ ነው። እንደምታውቁት ሰኔ 25 ገብቶ መስከረም 25 ክረምት ይወጣል። በዚህ እለት የቅዱስ ጴጥሮስና የቅዱስ ጳውሎስ ብርሃናተ ዓለም ሐዋርያት መታሰቢያ እንዲሆን ሊቃውንት ቤተክርስቲያን ስርዓት ሰርተዋል። ለምን ካልን ክረምቱ ከባድ ነው። ብርዱ፣ ቸነፈሩ፣ ነፋሱ፣ ነጎድጓዱ፣ ጭቃው ሰው ፍጥረት ሁሉ ቁፌን ይዞት ተደብቆ ከነበረበት ይወጣል። አሁን ልምላሜውን አይቶ ጽጌውን አይቶ ፀሐይ ሲወጣለት ፍጥረት ሁሉ እንዲወጣ ደስ እንዲለው በገቢራ ኃጢአት ከሕግ እግዚአብሔር የራቀ እንዲሁም ጣዖት በማምለክ በአምልኮ ባዕድ ከእግዚአብሔር አምልኮ የራቀ ሰው ብርሃናት ዓለም በተባሉ በቅዱሳን ሐዋርያት ወንጌል ተሰብኮለት በእነሱ ምክንያት ወደ ብርሃን እግዚአብሔርን ወደ ማወቅ ጽድቅን ወደ መስራት ይመጣልና በክረምት መሻገሪያ ላይ የእነሱ መታሰቢያ እንዲሆን ሊቃውንት ዘንድ ስራ ሰርተዋል። እግዚአብሔር ያስተምረን። እግዚአብሔር ፈቃዱ ቢሆን በመሀሌ የመሀሌ ምዕራፍ አንድ ከቁጥር ስድስት ላይ አንድ ኃይለ ቃል አንስተን እንማራለን የቅዱሳን ሐዋርያት በረከት ይደርብን። አይለ ቃሉ ደቂቀ እምየ ተበአሱ በእንቲአየ፣ የእናቴ ልጆች ስለ እኔ ተጣሉ፣ በእኔ ምክንያት ተጣሉ ነው የሚለው ሀሳቡ። ወአንበሩኒ አቃቢተ አጸደ ወይን፣ የወይን አትክልት ጠብቂ አሉኝ። አጸደ ወይን ዘዚአየ ኢያቀብኩ፣ ነገር ግን አጸደ ወይኑን አልጠበቅኩም ጠብቂ የተባልኩትን አልጠበቅኩም፣ የሚል ኃይለ ቃል ነው መነሻ የምናደርገው። ደቂቀሚ የሰብአ ሱመንቲ አይ ካህናት ነቢያት ህግን ጠብቂ አሉኝ። እንግዲህ እንዲህ ብላ የምትናገረው እስራኤል ነች፣ እስራኤል ነች። በመሃሌ መሃሊ እንደምታውቁት ሙሽሪት ተብላ የምትጠራው እስራኤል በሌላ መልኩ ቅድስት ቤተ ክርስቲያን አልፎ አልፎ ደግሞ በድንግል ማርያም ይተረጎማል ማለት እና። በዚህ አተረጋጋም እንዲህ ብላ የተናገረችው እስራኤል ነች። ካህናት ነቢያት ምን አሉኝ አለች? ድንግልና ሽን ጠብቂ እስራኤል እግዚአብሔርን ብቻ በማመለክ መታወቅ፣ ለሃይማኖቷ ቀናኢ የሆነች የእግዚአብሔር ህዝብ ነች። ድንግል ነች። ድንግልና ጠብቂ አሉ። ነገር ግን እኔ በአምልኮ ጣሁት አሳደፍኩት፣ ድንግልናዬን አጣሁ፣ እነሱ ተጣሉኝ እንደማለት። አንቺ ጋላሞታ ከግዜር የወጣሽ ድንግልናሽን ያጣሽ ብለው ሰደውኝ። አንድም ደቂቀ ቀሚ የተባሱ በእንዲህ አይነት የእናቴ የህግ ልጆች ካህናተ ኦሪት፣ ነቢያት ህግ ኦሪትን ጠብቂ አሉኝ። ነገር ግን ሕገ ኦሪትን አልጠበቅኩም። በዚህ ምክንያት ተጣሉኝ። እነሱም በእኔ ምክንያት ተጣሉ፣ እኔንም ተጣሉ ማለት አባር ቸነፈር አስወረዱብኝ፣ መከራ ጸናብኝ። አንድም የእናቴ የሕግ ልጆች የቅድስት ቤተ ክርስቲያን ባለሟሎች፣ አለኝታዎች ቅዱሳን ሐዋርያት ሕገ ወንጌልን ጠብቅ ያሉኝ ስለኔ ተጣሉ፣ ስለኔ ተጣሉ የሚለውን ለመተንተን ታሪክ ያመጣል። ቅዱሳን ሐዋርያት የእግዚአብሔርን ሕዝብ ሊያስተምሩ ወደ ዓለም ሲዘዋወሩ ቅዱስ ዮሐንስ ቁረ ጊዜ እና ቅዱስ ጴጥሮስ በሶሪያ ሲያስተምሩ ቆይተው ኢየሩሳሌም ደረሱና እረፍት ሽተው እያለ እግዚአብሔር በአንጾኪያ እንዲያስተምሩ ፈቃዱ ስለነበረ በደመና አፋፍሶ አንጾኪያ አድርሷቸዋል። በአንጾኪያ ተወለደ ወረደ እያሉ ሲያስተምሩ ክርስቶስ ከመቼ ወዲህ ይወርዳል፣ ከመቼ ወዲህ ይወለዳል ብለው አህዛብ አይሁድ ይዘው ደበደቧቸው። ደብድበው ጥለዋቸዋል። ቅዱስ ጴጥሮስንም በደረቁ ላጭተው ቁንጮ አውጥተው ጥለውታል። ቅዱስ ዮሐንስ ወልደ ነጎድጓድ ተደብድቦ ወጣት ስለነበረ ተነስቶ ሲሄድ ቅዱስ ጳውሎስ ያገኘዋል። አንተ ወልደ ነጎድጓድ ዮሐንስ አይደለህምን? ነኝ። እኔን አይታሀታ ድንቅ አረጋዊው ጴጥሮስን ደብድበው ጥለውታል፣ ይለዋል። በዚህን ጊዜ ቅዱስ ጳውሎስ ትጉህ ነው እና ገንዘብም ከእጁ አይጠፋም ነበር ይላሉ። ለበጎ ነገር ትንሽ ትንሽ ጥሪት ይይዝ ነበር። የስጋ ስራ እየሰራ ስጋው የስጋውን ፍላጎት ለሰዎች ሸክም ላለመሆን ሌሊት ሲሰራ ያድር ነበር ቅዱስ ጳውሎስ እና በዛ በያዘው ሳንቲም ፈጥኖ የጣዖት ካህናት የሚለብሱትን አልባስ ገዝቶ ለበሰ እና ደወል ደወለ። ሲደውል ሰዎች ተሰበሰቡ። አባታችን ምንድነው? አሉ። በዚህ ክርስቶስ ወረደ ተወለደ የሚሉ መጠዋል ተብሎ እነሱንማ ደብድበን ጥለናቸዋል ይሉታል። እስኪ አስመጧቸው ብሎ አስመጣቸውና ቅዱስ ጴጥሮስን በጽፊ ይመታዋል። በአህዛቡ መካከል ቅዱስ ጴጥሮስ፣ ኦ ጳውል የተማየጥከኑ አበዛ ቀዳሚ ግብርከ። ድሮ ክርስቲያኖችን ያሳድድ የነበረ ነውና ወደ ቀደመ ግብር ተመለስክን እስኪለው ድረስ ደረሰ። ቅዱስ ጴጥሮስ ቅዱስ ጳውሎስ ግን አህዛብን ያስተምርበት ዘንድ ለጥበብ የተጠቀመበት መንገድ ነው። ለሕዝቡ ዘር ብሎ ምናላቸው? ምንናደርጋቸው? ምን እናድርጋቸው እነዚህ ሰዎች? አይ አንተ መታደርገውን አንተ ታወቅ ይሉታል። እንግዲያውስ ሞት ካስነሱ በሃይማኖታቸውን እሺ ተባብለው የንጉሱ ልጅ ከሞተ ሶስት ወር ሆኖት ነበረና እሱን እንዲያስነሳ ጠየቃቸው። ቅዱሳን ሐዋርያትም ወደ እግዚአብሔር ሲጸልዩ ቅዱስ ጳውሎስ ደግሞ ወደ ጉልበቱ ተንበርክኮ ወደ ጉልበቱ ራሱን አቀርቅሮ እንዳታሳፍራቸው አደራህን እያለ እግዚአብሔርን ይለምን ነበረ። በዚህን ጊዜ አፈፍ ብሎ ተነስቷል። ሞቱ ከተነሳ በኋላ ማን አስነሳ ሲሉት፣ ሁሉም ጸልየው አስተነስተውኛል። ነገር ግን አይኑ ኮሌ የሆነ አፍንጫው ቀጥ ያለ ቀይ ራሰበራ በራ አጥር ያለ እሱ ነው ያስነሳኝ፣ ብሎ ወደ ቅዱስ ጳውሎስ አመልክቷል ማለት ነው እና ቅዱሳን አዋርያት የእግዚአብሔርን ሕዝብ ለአምልኮቱ ያበቁ ዘንድ እርስ በርሳቸው እስከ መጣላት ደርሰዋል። የተጣሉት በነገራችን አህዛብን ለማሳመን ነው። ቅዱስ ጳውሎስ ጨካኝ ሆኖ አይደለም፣ እንደገና ወደ ቀደመ ግብሩ ተመልሶ አይደለም፣ ባህሪው ሳይለቀው ቀርቶ ሳይሆን አህዛቡ እንዲያምኑት ነው እና ነው እንዲህ አይነት ጥበብ የተሞላበት ወደ እግዚአብሔር መንግስት የእግዚአብሔርን ፍጥረት ሁሉ የመመለስ ተሰጦ የነበራቸው ቅዱሳን ሐዋርያት መንፈስ ቅዱስ ሳይለያቸው እግዚአብሔርን አገልግለው ሁሉንም የእግዚአብሔር ጃንደረቦች አድርገዋል እና አህዛብን ህዝብ አድርገዋል። ጣዖት አምላኪዎችን እግዚአብሔርን ወደ ማምለክ መልሰዋል። በኃጢአት በገቢረ ኃጢአት የኖረው ነበሮችን በገቢረ ጽድቅ እንዲመላለሱ አድርገዋል እና የክረምት መሻገሪያ ላይ ስመ ዜናቸው እንዲነሳ አድርገዋል። የተዋልተ ቤተክርስቲያን በእውነት ክረምቱ ሲያልፍ እንደገና ብርሃኑ፣ አበባው፣ ጽጌው ይቀበለናል። ጽጌ ጽጌን በጽጌ መስለው ደግሞ አበባ ድንግል ማርያም የስደት ዓመት አሳየ በዚህ እንዲሆን አድርጓል። በማግስቱ ማለት ነው። የተባለች አበባም የሆነች በነመስነስ ጋር ያሸበረቀች ፍጹም ፍጹም ሰማይና ምድር የማይችሉትን ንጉሥ በማህፀና የተሸከመች የሰማይ የምድር ፍጥረታት ሁሉ ውዳሴ ሊናገር ማይቻለው እንደ ዛሬው አይደለም። ዛሬ ማንም ተነስቶ በስንፍና አነጋገር ክርስቲያኖችን የጎዳ መስሎት እሷንም የጎዳ መስሎት ስለ አድኗዋንም እንደሚቀድ በስሟ እንደሚዘባበተው ሳይሆን ልዑላን ፍጥረታት መላእክት እግዚአብሔር ሊያመሰግኗት እንኳን ማይቻላቸው ፈጽሞ ማያመሰግኗት ተናግረው ያልጨረሱላት ቅዱሳን ነቢያት፣ ቅዱሳን ሐዋርያት ስለ እሷ መስክረው ያልጠገቡላት በምን እንመስልሽ ብሎ ቅዱሳን ሐዋርያት እንደተናገረው ምሳሌ ያልተገኘላት አመስግኖ አመስግኖ የሰው ልጅ ምስጋናውን ያልፈጸመው እንዲያውም ያልጀመረው የሰው ልጅ አይደለም። መቤታችን ሊጠላና ፍቅሯን ሊገልጽ እንኳን ሊያመሰግናት እንኳን የማይቻለው ማይቻለው አቅም የሚያጥረው አቅም የሚያጥረው የሰማይ የምድር ንግስት ድንግል ማርያም የእውነት አበባ ጽጌ ተብሎ በተሰየመው በዚህ ሁለት ወር ውስጥ ትመሰገናለች፣ ትከብራለች፣ በመሀይሌት ትደምቃለች። ሊቃውንተ ቤተ ክርስቲያን አይመሰግኗታል። እኛም በየተቻለን አቅም እናመሰግናታለን። ጾሙ የፈቃድ ነው። ከበረከቷ አሳተፋለሁ ያለ ሰው ይጽዋማል ከበረከቷ ይሳተፋል። ሌላው ደግሞ በዚህ ቻለው አቅም ማለት ዲዮን እየደገመ ሰቆቃወ ድንግልን እየደገመ ቅዳሴዋን ቅዳሴዋን እየደገመ ደግሞ የሚያዘክራት አለ። በልዩ ልዩ መልክ እመቤታችንን በማመስገን በረከት የምናገኝበት ወራት መጥቶልናል። ይሄ ከክረምት መሻገሪያ በኋላ ይመጣልን ነው። ቅዱሳን ጴጥሮስ በጳውሎስ ሐዋርያትን እንደ መሻገሪያ አነሳ ናቸው እንጂ ከጨለማ ሕይወት ወደ ብርሃን ሕይወት ከዓመተ ፍዳ ወደ ዓመተ ምሕረት የተሸገርንባት እውነተኛዋ መሻገሪያችን የመዳን ምልክታችን ድንግል ማርያም ነች። ስለዚህ በዚህ ጫፍ ላይ እመቤታችን ስደቷ መታሰቢያ መደረጉም ለዛው ነው ዓለም ድኅነ ዓለም ወወልጅ ኮነ ሰላም፣ በአንቺ ዓለም ዳነ በልጅሽም ሰላም ሆነ፣ እርቅ ሆነ እንዲሉ ሊቃውንት። እመቤታችን ለጨለመው ዓለም መሻገሪያችን፣ ለሻገሪያችን፣ ድልድያችን፣ ወደ እግዚአብሔር ቀርበንባት መሰላላችን፣ የማይቻለውን ይችላል ሰማይና ምድር የማይችሉትን ጌታ ፈጣሪዋን ወልዳ ለአለም ድህነት ያበረከተች እመቤታችን ነች በእውነት ብዙ ጊዜ እንዲያውም ለሷ ለምና ስለ ሷ ለመናገር ከመጀመር ይልቅ ዝም ብሎ አድንቆ ዝም ማለት የተሻለ ነገር ነው በእውነት ምክንያት ቃላት አይመጥኑአትም እናመሰግንበት ምንችልበት ቃላት ቋንቋ የለንም እንዲያው ከሚቀር ለመግለጽ ያህል ነው እንጂ

ጸሎቱም ኢውኩፍ ይሁን ቅቡል አይሆንለት። ይሄን የንግሥሽን ማኅሌትም በዘፈን ያስመሰለው ዘፈን ያደረገው እንዲሁ በአፈ መላእክት በመላእክታት እና በሰዎች አንደበት የተረገመ ይሁን ብሎ መልክአ ማርያም ድርሰት እንዲናገር ስለ ማየታችን በማይገባ መልኩ የሚከፈቱ አንደበቶችን ሁሉ ባለቤቱ ልጇ ኢየሱስ ክርስቶስ እሷም በገዛ ስልጣኗ ትገስጻቸው ዘንድ ለእሷ ለእሱን ተዋል። እኛ ምን አቅም አለን? አይደለም ስለ እሷ መከላከል ይቅርና እሷን ማመስገን እንኳን የማይቻል ደካሞች ነን። ስለዚህ የሚቀጣውን አሌሎ ለከናፍረ ጉሉት እለ ይነብባ አመጻ ላዕለ ጻድቅ በትዕቢት ወበመንኖ በጻድቅ ሰው ላይ በመናቅ የሚናገሩ አንደበቶች ወዮላቸው ብሎ ቅዱስ ዳዊት እንደተናገረው ፍርዱ የሱ ነው። ማለት ብዙም እንጨነቅ አይደለም፣ ባለቤቱ እግዚአብሔር አለው ብሎ የሚመለከት ዞሮ ዞሮ መቤታችን አመስግናን በአቅማችን ቢሆን በረከት እንድናገኝ እግዜር ስለፈቀደልን ስሙ የተመሰገነ ይሁን በድጋሚ እንኳን አደረሳችሁ ክረምቱ አልፏል በጋው መጥቷል ይሄ ብቻ አይደለም በእርግጥ ብዙ ክረምት አሳልፈናል ብዙ በጋ ተቀብለናል ይሄ አዲስ አመት ነው በዚህ አዲስ አመት ደግሞ በአዲስ እና በአዲስ ማንነት መቤታችን እንድናመሰግን ጀምረን ዋጋ አግኝተን ሰላም አብዛ ዘመን እንዲሆንልን እግዚአብሔርን በማምለክ እግዚአብሔርን በመለመን እንድንጸና አምላካችን ይፍቀድልን። እመቤታችን በረድኤት አትለየን። በማህሌቷ በቅዳሴዋ በወዳሴዋ በመሳተፍ እንበርታ። በርቱ። እመቤታችን ከሁላችን ጋር ትሆን። የቅዱሳን ሐዋርያት በረከት ይደርብን፣ ይቆየን። ስብሐት ለእግዚአብሔር።